እሁድ ሜ 18 2025። ራፕሶዲ ኦፍ ሬሊቲ በፓስተር ክሪስ ኦያኪሎን የዛሬው ርዕሳችን የሚሆነው የማይካድ የቃላት ተጽዕኖ ይላል። ሞትና ሕይወት በምላስ እጅ ናቸው የሚወዷትን ፍሬዋን ይበላሉ። ምሳሌ 18፡21። ከብዙ ዓመታት በፊት በታወቀ ሳይንቲስት በተደረገ ወሳኝ ጥናታዊ ሙከራ እንደተገለጠው የቃላት ኃይል የማይካድ ነው። በዚህ ሙከራ ቃላት በውሃ ላይ ያላቸውን ወሳኝ ተጽዕኖ አሳይቷል። ይህ ሳይንቲስት ውሃን በተለያዩ ብልቃጦች አደረገ እና ለእያንዳንዱ ብልቃጥ የተለያዩ ቃላቶችን ተናገረ። ለአንዳንዶቹ፣ ድንቅ ናችሁ፣ ቆንጆ ናችሁ የሚሉና የመሳሰሉት መልካምና የፍቅር ቃላትን ተናገረ። እነዚህ ብልቃጦች ውብ፣ የተስማማ መዋቅርና ጥራት ያለው ውህድ ፈጠሩ። ለሌሎቹ አስቀያሚ ናችሁ፣ ክፉና ለምንም የማትጠቅሙ ናችሁ የሚሉና የመሳሰሉ መጥፎና አሉታዊ ቃላትን ተናገረ። እነርሱም የተበላሸና የማይማርክ መዋቅርን ፈጠሩ። ይህ ጥናታዊ ሙከራ አስፈላጊ ትምህርትን ይገልጽልናል። የሰው አካል ከሰባ ፐርሰንት በላይ ውሃ እንደሆነ አስታውሱ። ይህም ከሁለት ሶስተኛ በላይ የሆነውን የሰውነት ክፍል ቅንብር ይይዛል። ስለዚህ፣ በራሳችሁና በአካላችሁ ላይ የምትናገሯቸው ቃላት ተጨባጭ ተጽዕኖ አላቸው። ደጋግማችሁ አሉታዊ ቃላትን ስትጠቀሙ፣ በውስጣችሁ ያሉትን የውሃ መዋቅርና ጥራት ታበላሻላችሁ። በጊዜ ሂደት፣ ይህ መበላሸት እንደ አካላዊ ህመሞች ሊገለጥ ይችላል። ለዚህ ነው ስለንግግራችሁ መጠንቀቅ ያለባችሁ፣ የምትመርጧቸው ቃላት በገዛ ሰውነታችሁ ላይ ሕይወትን ወይም ጥፋትን ሊያመጡ ይችላሉ። ይህ ስራ እየገደለኝ ነው የሚሉና የመሳሰሉ ንግግሮችን አትናገሩ፣ ጉዳት የሌለው አድርጋችሁ ልታስቡት ትችላላችሁ፤ ነገር ግን እንዲህ አይነት ንግግሮች በአካላችሁ የውሃ መዋቅርና ጥራት ላይ ጥፋትን ያመጣሉ። እንዲህ ያሉትን አሉታዊ ቃላት በመናገር ዓመታት ከተቆጠሩ በኋላ፣ ራሳችሁን መብራራት በማይችል የጤንነት ችግር ውስጥ ልታገኙ ትችላላችሁ። አስታውሱ፤ ሞትና ሕይወት ከምላስ ኃይል በታች ናቸው ምሳሌ 18፡21። ቃሎቻችሁ የሚፈጥር ኃይል ይዟል። ለራሳችሁ የሕይወትን፣ የጤንነትንና የብርታትን ቃላት ተናገሩ። በሰውነታችሁ ውስጥ ያሉት መዋቅሮች ለቃሎቻችሁ ምላሽ ይሰጣሉ። ንግግራችሁ የመፈወስ፣ የመለወጥና አካላዊ ማንነታችሁን ሕይወትን የመስጠት አቅም አላቸው። ይህንን በጥንቃቄ ጠብቁ። የዛሬውን እምነት አዋጃ ብረናዎች ለሰውነቴና ለአእምሮ ሕይወትን፣ ጤንነትን፣ ሰላምን በማምጣት ንግግሮቼ ከእግዚአብሔር ቃል ጋር ይስማማሉ። የእምነትን፣ የፍቅርን፣ የተስፋን ቃል እናገራለሁ። የስጋ ሰውነቴም ለእግዚአብሔር ክብር በፍጹምነት በመስራት ለእነዚህ ቃላት ምላሽ ይሰጣል፤ በኢየሱስ ስም አሜን። ለተጨማሪ ጥናት የማርቆስ ወንጌል 11:23 የማቴዎስ ወንጌል 12:37፣ ያዕቆብ 3:8-11 ተወርቀቻል።